ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንደተለመደው በአዲስ ቪዲዮ የወርቅ ዋጋ የማሳወቃችሁ ይሆናል። እዚህ ጋር የማቀርብላችሁን በ477 ሪያል ከመስነያ ጋር የታሰበው ወርቅ ነው። ግራሙ 30 ግራም ነው። ከመስን እያጋ ዋጋው 13880 ሪያል እንደምትመለከቱት ሚዛኑ ላይ ማለት ነው። የሀበሻ ወርቅ ቆንጅዬ ነው ማለት ነው። እንዲሁም ሀብሉ በድሮ በጥምዝምዙ ነው። ከደሪባ ጋር ደግሞ እንደምታዩት 15962 ሪያል ነው ማለት ነው። እና ወዶችዬ የዚህ ወርቅ ዋጋ ይህንን ይመስላል። ቀጥታ ወደ መጣሁበት አልፋለሁ። ዛሬ ቀኑ ሰኞ ነው፣ ዲሴምበር 8 2025 ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንድደርስ አድርጉ። ዛሬ ቀጥታ ወደ መጣሁበት አልፋለሁ። የወርቅ ዋጋ ምን ያክል ነው የሚለውን የእያንዳንዷን የግራም ሂሳብ እነግራችኋለሁ ማለት ነው። ያው እዚህ ለምሳሌ ጅዳ ይሄ ወርቅ እንደነገርኳችሁ የታሰበበትን ያው ነግሬያችኋለሁ፣ መደጋገም አያስፈልግም። ግራም ምን ያክል ነው ወደሚለው ስናልፍ በጅዳ አንድ ግራም ሀያ አንድ ካራንት ባህሬን አራት መቶ አርባ ሁለት ሪያል እየተሸጠ ይገኛል ማለት ነው። ለምሳሌ እናንተ መሸጥ ብትፈልጉስ የተጠቀማችሁበትን ገዝታችሁ መሸጥ ብትፈልጉ በአራት መቶ ሰላሳ ስምንት ሪያል ሂሳብ ይገዟችኋል ማለት ነው። ውዶቹ ይሄ የምን ያክል ለውጥ ነው ያለው? የአራት ሪያል የአምስት ሪያል ለውጥ ነው ያለው። ይሄን እንወቁ። 18ቱ ካራንት አዲሱን እነሱ ለኛ ሲሸጡልን በ380 ሪያል ሂሳብ ይሸጡልናል። እኛ መሸጥ ብንፈልግ 18ቱን ካራንት በ375 ሪያል ይገዙናል ማለት ነው። ለውጡንም በዚህ ሁልክ ውት ለምሳሌ ወርቅ ወርቅ ነው ሲሸጥም ሲገዛም አንድ አይነት ነው የሚል አስተሳሰብ ላላችሁ ልጆች አንድ አይነት አይደለም። ስንሸጥም ስንገዛም እንደ ወርቁ ጥራት ይለያያል ዋጋው ማለት ነው። የ18 ካራንት ስገዛውም አንድ አይደለም እኛም ስንሸጥ አንድ አይደለም ማለት ነው። ያኔ ይቀንሳል። ይሄን ወቁ። ምክንያቱም ጥራቱ ዝቅተኛ ስለሆነ ለመሸጥ ከፈለጋችሁ ለማጌጥም ከፈለጋችሁ ምርጫችሁ 21 ካራንትን አድርጉ። በመካ 1 ግራም 21 ካራንት ባህሪን 447 ሪያል እየተሸጠ ይገኛል። መዲና ላይ 1 ግራም 21 ካራንት ባህሪን 445 ሪያል እየተሸጠ ይገኛል ማለት ነው። በጦይፍ 1 ግራም 21 ካራንት ባህሪን 442 ሪያል በመሸጥ ላይ ይገኛል። ሪያድ 1 ግራም 21 ካራንት ባህሪን 448 ሪያል በመሸጥ ላይ ይገኛል ማለት ነው። ጀዛን 1 ግራም 21 ካራንት ባህሬን 444 ሪያል እየተሸጠ ይገኛል። በደማም 1 ግራም 21 ካራንት ባህሬን 446 ሪያል እየተሸጠ ይገኛል ማለት ነው። ተቡክ 1 ግራም 21 ካራንት ባህሬን 444 ሪያል በመሸጥ ላይ ይገኛል። ይህ እንግዲህ በሳዑዲ አረቢያ ያለው የወርቅ ዋጋ የዛሬ የሰኞ የቀን ውሎ ነው ማለት ነው። ሀባይ ኢማራት ላይ ያላችሁ ውድ ቤተሰቦች ዛሬ በሰኞ የቀን ውሎ 1 ግራም 21 ካራንት ባህሪን 436 ድርሃም እየተሸጠ ይገኛል። ኳተር 1 ግራም 21 ካራት ባህሪን 434 ሪያል እየተሸጠ ይገኛል ማለት ነው። በኮይት 1 ግራም 21 ካራንት ባህሪን 36 ድናር እየተሸጠ ይገኛል። ጆርዳን 1 ግራም 21 ካራንት ባህሪን 83 ድናር በመሸጥ ላይ ይገኛል ማለት ነው። አሜሪካን 1 ግራም 21 ካራንት ባህሪን 119 ዶላር እየተሸጠ ይገኛል። የዛሬ የወርቅ ዋጋ ይህንን ይመስላል። ውድ ቤተሰቦች ላይክ እና ሸር ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሁንልን።